ጤና ይስጥልን፣ እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የእሳቱን ዜና ዜን ቀርበናል። አባይ ተረሳዎቹን በማስቀደም እንጀምራለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሰሞኑ በኦሮሚያ ክልል አርሲ ዞን በተፈጠሩ ችግር የሐዘን መግለጫ አወጥተዋል። በሱዳን ከ60 ሺህ በላይ ሰዎች አልፋሽር ከተማን ለቆ መሰደዳቸውን ተመድ አስታውቋል። የደቡብ አፍሪካ መንግስት አሜሪካ ለነጭ አፍሪካኖች የተሻለ የጥገኝነት መብት ለመስጠት ማቀደዋን ተቃውሟል። በሰፊው እንመለከታለን። አብራችሁን ቆዩ። በቀዳሚ መረጃችን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሰሞኑ በኦሮሚያ ክልል አርሲ ዞን የተፈጸመውን እንግዲህ አስመልክቶ የሐዘን መግለጫ ወጥቷል። በተፈጸመው ጥቃት ከኦርቶዶክስ ተዋሕዶ ምዕመናን በተጨማሪ የእስልምና እምነት ተከታዮች መገደላቸውንም አመላክተዋል። ባርሲዞና ውስጥ በሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 2018 ዓ.ም እንዲሁም ጥቅምት 18 ለ19 2018 ዓ.ም ወገኖቻችን በተኙበት ማንነታቸው ባልታወቁ ታጣቂዎች ባሰቀቀ ሁኔታ መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ሃይማኖት ተቋማት ጉባኤ ካወጣቸው መግለጫዎችን ለመረዳት ችለናል ብለዋል። በዚሁ አካባቢ በተፈጸመው ጥቃት ሳቢያ የተወሰኑ የእስልምና እምነት ተከታይ ወገኖቻችን ህይወት መጥፋቱን ከአካባቢ ማህበረሰብ ለማወቅ ችለናል ስል ገልጸዋል። ጠቅላይ ምክር ቤቱ በደረሰው አሳዛኝ ጉዳት የተሰሞን ሐዘን ገልጸዋል። ለቤተሰቦቻቸውና ለመላው ጠቅላይ ምክር ቤቱን በደረሰው አሳዛኝ ጉዳት የተሰሞን ሐዘን ገልጸዋል። ለቤተሰቦቻቸውና ለመላ የኦርቶዶክስ ተዋድም አማኝ እንዲሁም ለመላ ህዝብ ሙስሊም መጽናናትን እንመኛለን ብሏል። መንግስት የሰው ልጅ በዚህ አይነት አሰቃቂ ሁኔታ ህይወታቸውን እንዲያልፍ ያደረጉ አካላትን በመከታተል ለህግ ያቅርብ ስል ምክር ቤቱ አሳስቧል። ወደ ሌላኛው መረጃችን ስንሻገር በሱዳን ከ60 ሺህ በላይ ሰዎች አልፋሽር ከተማን ለቆ መሰደዳቸውን ተመድ አስታውቋል። የተባበረ መንግስታት ድርጅት ስደተኞች ኤጀንሲ እንዳስታወቀው ከሆነም በዳርፍሩ ግዛት የምትገኘው አልፋሽር ከተማ በፈጥኖ ድራሽ ኃይሎች ስር በመግባቷ ከ60 ሺህ በላይ ዜጎች ከከተማው መሆን ለመሰደድ ተገደዋል። ሪፖርቶች እንዳሳዩት ከሆነ የፈጥኖ ደራሽ ኃይሉ ለ18 ወራት ከበባ ውስጥ ያቆያትን ከተማ ከተቆጣጠረ በኋላ በከተማው በከባድ ጥቃት በመግፋት በሰዎች ላይ ግድያና አስከፊ የሰብአዊ መብት ጥሰቶች መፈጸሙን ተናግረዋል። በስፍራው ረሃብ መከሰቱ ተከትሎም ከኤል ፋሽር በስተ ምዕራብ 80 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ታይላዋ ከተማ የሚሰደዱ ሰዎች ፍሰት ባለፉት ጥቂት ቀናት እጅጉን ጨምሯል፣ ስል የተባበሩ መንግስታት ድርጅት የስደተኞች ኤጀንሲ አስታውቋል፣ ስል ቢቢሲ ዘግቧል። በምዕራብ ዳርፉር ግዛት ባልፋ ሽርካ 150 ሺህ በላይ ሰዎች ለእስር ተዳርጓል ተብሏል። አርኤስኤፍ ባልፋ ሽር የተፈጽሞ ግድያ ብሔርን መሰረት ያደረገ እና የአረብ ወታደራዊ ያሎች የአረብ ባለሆኑ ህዝቦች ላይ ያነጣጠሩበት ነው የሚል እያቀረበበትን ወንጀል ብሏል። በሱዳን እና በሱዳን ጦር ፈጥኖ ደራሽ ኃይል መካከል በሚያዚያ በሱዳን ጦር በሱዳን ፈጥኖ ደራሽ ኃይል መካከል በሚያዚያ 23 የስልጣን ትግል ከተቀሰቀሰ በኋላም ሀገሪቱን ወደ እርስ በርስ ጦርነት ከቷታል። በምዕራብ ዳርፉል ክልል ረሃብ እና የከፋ እልቂት መከሰቱ ሲነገር በበላ ሀገሪቱ በተከሰተው ጦርነት ከአንድ መቶ ሀምሳ ሺህ በላይ ሰዎች መሞታቸው ተነግረዋል። አስራ ሁለት ሚሊዮን ዜጎች ደግሞ መሰደዳቸውን የመንግስታቱ ድርጅት የዓለማችን ትልቁ የሰብአዊ ቀውስ ሲል በቀረበው ሪፖርት ገልጿል። በመጨረሻ መረጃችን የደቡብ አፍሪካ መንግስት አሜሪካ ለነጭ አፍሪካኖች የተሻለ ጥገኝነት መብት ለመስጠት ማቀዷን ተቃወመ። ፕሬዝደንት ትራምፕ የደቡብ አፍሪካ ፕሬዝዳንት ራማፎሳ ግንቦት ወር ላይ በዋይት ሃውስ በተገኙበት ወቅት ደቡብ አፍሪካ ውስጥ ነጮች ተገልሏል በሚል ሐሰተኛ ፎቶ አሳይቶ ነበር ተብሏል። የደቡብ አፍሪካ መንግስት አሜሪካ ከነጭ አፍሪካኖች ከለሚቀርቡ የስደተኞች ጥያቄ ቅድሚያ ለመስጠት መውሰኗን ተቃውመዋል። በደቡብ አፍሪካ ነጮች ላይ የዘር ማጥፋት ተፈጽሟል የሚል ክስ በሰፊ ውድቅ የተደረገ እና ተአማኒ ማስረጃ የሚጎለው መሆኑን ደቡብ አፍሪካ ገልጻለች ተብሏል። የደቡብ አፍሪካ መንግስት የዘር ማጥፋት ተፈጽሟል የሚለውን የትርክት ውድቅ የሚያደርግና በታዋቂ የአፍሪካነር ማህበረሰብ መሪዎች የተጻፈ ይፋዊ ደብዳቤ በማሳየት ተጠቅሷል። ደብዳቤ ላይ ፊርማቸውን ካኖሩ ሰዎች መካከል የተወሰኑት ደቡብ አፍሪካ ነጮች ወደ ሌላ ስፍራ የመዛወር እቅዱን ዘረኛ ሲሉ ገልጾታል ደብዳቤ አክሎ ወደ አሜሪካ ለመዛወር ያመለከቱ ነጮች ቁጥር ጥቂት መሆኑ የአፍሪካኖቹ እየተሰደዱ ላለመሆኑ ማሳያ መሆኑን አንስቷል የፕሬዚዳንት ዶናልድ ትራምፕ አስተዳደር አሜሪካ በየመቱ የምትቀበለው ከፍተኛው የስደት ቁጥር 7500 ብቻ እንዲሆን የሚያደርገውን ውሳኔ ይፋም ያደረገው ሐሙስ ዕለት ነበር። ይህ ቁጥር እስካሁን ይጣል ከነበረው ዓመታዊ ገደብ በእጅጉ ያነሰ ነው ተብሏል። የቀድሞ ፕሬዝዳንት ጆ ባይደን ያስቀመጡት ዓመታዊ ስደተኞችን ገደብ 125000 ነበር ተብሏል። እስካሁን ምን ያህል ነጭ ደቡብ አፍሪካውያን በአዲሱ የአሜሪካ አሰራር የስደተኞች ጥያቄያቸው ተቀባይነት አግኝቷል የሚል ግልጽ አይደለም ተብሏል። የቅርብ ጊዜ የደቡብ አፍሪካ ወንጀል ስታስቲክስ መረጃዎች ነጮች ከሌሎች የዘር ቡድኖች በተለየ የጥቃት ሰለባ መሆናቸውን አያመላክቱም ተብለዋል። የደቡብ አፍሪካ ፕሬዝዳንት ስሪ ራማፎሳ ልዩ ሁኔታዎቹን በሚያጋጥሙበት ጊዜ መንግስት ያለ ካሳ መሬት መውሰድ እንዲችል የሚፈቅድ ህግ አጽድቆ ነበር። ይህን ተከትሎም ትራምፕ በተያዘው የአውሮፓውያኑ 2025 መጀመሪያ ላይ በብዛት የደች ና የፈረንሳይ ዝርያ ላላቸው የደቡብ አፍሪካ ነጮች የስደተኞች መብት አቅርቦ ነበር ተብሏል። ከአጠቃላይ የህዝብ ብዛት ውስጥ ሰባት በመቶ ድርሻ ያላቸው የደቡብ አፍሪካ ነጮች በአገሪቱ አብዛኛው የግል እርሻ መሬት ይቆጣጠራሉ ተብሏል። ፕሬዚዳንት ትራምፕ የተወሰኑ ቡድኖች የበላይነት እያቀነቀኑ እንዲሁም የነጮች ተጎጂነት ተደረግ እያስተጋቡ እንደሆነ በመግለጽ የተቹት በዋሽንግተን የደቡብ አፍሪካ አምባሳደር ኢብራሂም ራሱል መጋቢት ወረር ላይ ከአሜሪካ መባረራቸው ይታወሳል። ትራምፕ ግንቦት ላይ በዋይት ሀውስ ኦቫል ኦፊስ የተገኙት የደቡብ አፍሪካ ፕሬዚዳንት ራማፎሳን ፊት ለፊት ተጋፍጧቸዋል። ደቡብ አፍሪካ ውስጥ ነጭ ገበሬዎች እየተገደሉና እየተሰደዱ መሆኑን በመጥቀስ ፕሬዝደንቱ በተገኙበት ከሰዋል። ትራምፕ ደቡብ አፍሪካ ውስጥ የተገደሉ ነጮች አስከሬን በፕላስቲክ መቆጠሩን ያሳያል ያሉት ፎቶም ከፍ አድርጎ ታይቷል። ይሁን እንጂ የፎቶ ባለቤት የሆነው የዜና ወኪሉ ሮይተርስ ምስሉ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የተነሳ መሆኑን ገልጿል። የትራምፕ አስተዳደር ፎቶ የተሳሳተ ነው ስለመባሉ ምንም አስተያየት አልሰጠም፣ ተብሏል። በተጨማሪ ዋይት ሀውስ የተገደሉ ነጭ ገበሬዎች መቃብር ስፍራ ያሳያል ያለ ቪዲዮ የትራምፕ አስተዳደር ፎቶ የተሳሳተ መረጃ ነው ስለመባሉ የሰጠ አስተያየት የለም፣ ተብሏል። በተጨማሪ ዋይት ሀውስ የተገደሉ ነጭ ገበሬዎቹ መቃብር ስፍራ ያሳያል ያለ ቪዲዮ አጫውቶ ነበር ተብሏል። ነገር ግን በቪዲዮ ላይ የመቃብር ስፍራ ተብሎ የቀረበው ቦታ በ2020 በተካሄደው ተቃውሞ ወቅት በርካታ ዓመታዊ ውስጥ የተገደሉ ገበሬዎቹን ለማሳየት የተተከሉ የመስቀል ቅርጾቹን የሚያሳይ እንደሆነ ተገልጿል፣ ሲል ቢቢሲ ዘግቧል።